አዋርድ ላይ መጥቶ አዋረደ። የቲክቶክ አዋርድ ሽልማት ላይ መጥቶ ምን እንደሚሰራ በማይታወቅ መልኩ ግራ አጋብቶን ናሆም ደንግጧል ብቻ ይመስለኛል እሱ መሆኑን አምኖበት እየጠበቀ ያለ እንግዲህ በዚህ ቪዲዮ እንደምናየው ሀዩቲ ትንሽ ትንሽ የደበራት ይመስላል። የምታለቅስ ምን ብቻ በጣም የደበራት ነው የሚመስለው ሴክሽኑ፣ እና ሌላ ፉቴጆችን ማግኝቻለሁ። እስኪ አብረን የምናየው ይሆናል ብቻ የአማኑኤል ሆስፒታል ጋር ያለው ግንኙነት ምንድን ነው ይላሉ። ምንድን ነው ያለው ግንኙነት አምባሳደራችሁ እና ሰላምና ፍቅርን ከጤና ጋር ብዝት ስታደርግላችሁ፣ አቦ ቤተሰቦቼ፣ እንደምናላችሁ አማን ነው፣ ፒስ ነው፣ ሁሉ አማን። እንግዲህ ው ብቅ ብቅ እያልኩላችሁ ነው። ይህ ሶሻል ሚዲያ ቲም፣ እኔ ደግሞ ሚላንዳ ነኝ። ዛሬ እንግዲህ በብዙ ርዕሰ ጉዳዮች ተመልሰናል፣ በአዳዲስ ርዕሰ ጉዳዮች። እነዛ ምንድናቸው እንግዲህ በኢትዮጵያ ደረጃ የመጀመሪያው ቲክቶክ አዋርድ ትላንትና በስካይ ላይት ሆቴል ተዘጋጅቶ ነበረ። እነማ አሸነፉ ማንማን አሸነፈ የሚለውን በምን ዘርፍ የሚለውን አብረን የምናይ ይሆናል። እንዲሁም ሀዩቲ በርጠሚዮስ ሲሸለም በጣም ማይሆን አይነት ስሜት አሳይታለች ተናዳለች የሚለውን ቪዲዮችን፣ ፎቶችን የወጡ መረጃዎች አሉ አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ ከእኛ ጋር ይሆኑላለ። እስከዛው ግን ላይክ እያደረገ ወደ መጀመሪያው ቪዲዮ እንሄዳለን። እንግዲህ ለእኔ በጣም እንደ ወንድሜ በጣም ትህትናው እጅግ የበዛ ሲያገኘኝ እንደ ሽማግሌ ጉልበቴን የሚስም በጣም በጣም እደነግጣለሁ እና አሳቀቃለሁ። ሁል ጊዜ ሳገኘው እንደውም አንዳንድ ጊዜ ሰላም ላለማለት ሁሉ እፈራለሁ። ይህ ወንድም በሁላችንም አይምሮ በሁላችንም ጭንቅላት ውስጥ የሚመጣው ማስተር አብነት ማስተር አብነት የቲክቶክ ክሬቲቭ ሁለት ሺህ 23

በጣም መልካም ሰው ማለት እንኳን በሳለ ማስተር አብነት፣ ከዚህም በላይ ይጠበቅብሃል። ቤስት ቻሪታብል ፐርሰን እንግዲህ ማስተር አብነት ነው ይገባዋል። የምር በጣም መልካምና ቀን ሰው ነው። እንደሱ አይነት ልብ እግዚአብሔር ይስጠንላል። ወደ ሁለተኛው ቪዲዮ እንሂዳለን። 2023 ምርጥ መረጃ ሰጪ ይዘት እጩ ተወዳዳሪዎች ሙሴ ሰለሞን፣ ብሩክ ኒውስ፣ አቤል ብርሃኑ፣ የልጅ ማኛ ዘነበ፣ ወላ ሚኪ አወቀ፣ ኢንፌመስ ሲማ፣ ደረጀ እስኪ ግምታችሁን አስቀምጡ። እስከዛ ምናልባት ከተሳካላችሁ based uh, on the

በጥዋል ማን ማን ኢቲቪ ነው ያምናልና ማን ፋና ነው ያምናል ሙሴያችን እያለ ቲክቶክ ሳንወጣ እዛው ዜናውን እንደ ኢትዮጵያ ዜና ያስጀመረው ሙሲያ የመቶ ሺህ ብር ተሸላሚ ይገባዋል። የዚህ ፕሮግራም አዘጋጅ ዩኒየር ኢቨንትስ ነው፣ እንግዲህ ቤስት ኢንፎርማቲቭ ኮንቴንት አሸናፊ ሙሴ ሰለሞን ነው ይገባዋል። እስካሁን የኔ ግምቶች እየተሳኩ ነው። የእናንተስ እየተሳኩ ነው? እስኪ ወደ ሶስተኛው ቪዲዮ እንሄዳለን። ደሞ ሺ ሃያ ሶስት ምርጥ አስቂኝ እስኪት እጩዎች ደስ በጣም ብዙ ነው። ኤክሶደስ ነባ፣ አራት ኪሎ አቡኒ፣ ሎል፣ ተረፈ ጃራ፣ ተስፋዬ፣ አራት ኪሎ ኢንተርቴይንመንት፣ አቤ ዳዳ፣ ራስ ወጣ፣ ሚካኤል ኤድሪስ፣ ኮሚዲያን ማሚ፣ ፒቮይ፣ ቶሚ፣ ኢሳም ዛያን ማህደር ኬ የትናይት ታይ ሊልቶሚ ያ ሚካኤል ነቢል ኑር የንዚማ ያቢ ኩን ቡተማ እና ብሩ ወርጂዉ መቅዲዬ ዳኒ በረከት ተስፌ ዳኒ ታደሰ ረሙ ካን ዩቲናስ። ግምታችሁን ግምታችሁን እስከዚያ ኮሜንት ላይ ያስቀምጣችሁ። እኔ ው ያሰብኩት ሰው አለ? እስኪ እናንተም ግምታችሁን እያስቀመጣችሁ፣ ዲኔን ኢቨንት ነው አዋርድ ያዘጋጀው በርጠሚዮስ። በርጠሚዮስ የመጀመሪያው የቲክቶክ ክሪቲቭ አዋርድ። በጣም እንግዲህ እኔ ያው አሸናፊ የህዝብ ድምጽ ነው። በጣም ለማወዳደር የሚከብዱ ልጅ ነበሩ።

መቶ ሺህ ብር ሽልማት እንግዲህ ሁሉም መቶ ሺህ ብር ሽልማት እያገኘ ነው። በጣም በጣም በጣም ሰነፍ ሰው ነኝ ላለማሸት የእውነቴን፣ ከሁላችሁም በላይ ማለት ነው። ግን እግዚአብሔር ይስፋ። ቴንኪዩ በጣም ብዙ ሰዎች ከሚሰራቸው ስራ ጋር የተገናኘ ከሚሰራቸው አጫጭር ቪዲዮዎች ጋር የተገናኘ የአማኑኤል ሆስፒታል ጋር ያለው ግንኙነት ምንድን ነው ይላሉ። ምንድን ነው ያለው ግንኙነት? አምባሳደራችሁ፣ እናመሰግናለን።

እንግዲህ አሁንም በርጠሚዮስ ሳለ የቲክቶክ ክሬቲቭ አዋርድ አዋርድ ነው። ዳይሩ ነው የኛው ዳኒ እና ረሙ ካ አሁንም በርጠሚዮስ ሳለ ሙሴ ሰለሞን እዚህ ጋር የሚያሉት ሰዎች ለማወዳደር በጣም ከባድ ነው። በጣም ሁሉም እንደኔ በጣም ቤስት ናቸው። ግን እስኪ አብረን እንሰማውና እስኪ ግምታችሁን እያስቀመጣችሁ ለማንኛውም ግምታችሁን እያስቀመጣችሁ አብረን እናየዋለን እንግዲህ እንደምን አመሻችሁ ይሄ እንግዲህ የተዋላችሁ ተባመሻ 3 ት ብዙ አላወራም አሪፍ ፕላትፎርም ነው በአጭር ጊዜ ውስጥ ብዙ ወጣቶችን ያፈራ በጣም ደስ የሚለው ማንን ንሸልም የሚልም አለ የአመቱ ምርጥ ቲክቶከር

እንግዲህ በዚህ ቪዲዮ እንደምናየው ሀዩቲ የደበራት ይመስላል የምታለቅሰው ብቻ፣ በጣም የደበራት ነው የሚመስለው እና ሌላ

ከዚህ በላይ የሆነ የእናንተ ፍቅር ነው። ደስ ያለኝ የሆነች ጌታ እግዚአብሔር ይመስገን። ከምንም በላይ ማነው ነበርኩኝ እግዚአብሔር አነሳኝ?

በሳፋሪኮም በዩኒየን ኢንቨስት አዘጋጅነት የተዘጋጀው ከጥሩ ኩንስታንስ ጋር በማተባበር ቲክቶክ ክሬቲቭ አዋርድ በርጠሚዮስን የአመቱ አንደኛ ቲክቶከር ብለን ሰይመነዋል። እናመሰግናለን። በርታ በርጠሚዮስ። ወደዚህ ሲደርስ የማን ያዘዋል ፖድካስት ላይ ቀርቦ ያወራው ነገር ነበረና ምንም ሌላ ነገር ያላደረግኩም ነው ያለው። በጣም ያልሰራው ስራ የለም ጀብሎም ሰርተዋል ምናምን አንዳንዴ ምንድን ነው የሚባለው እስኪ አልፍ ያለፋል አ የሚባለው ልክ እንደዛ ነው። እና ቤተ ክርስቲያን ሄጅ የጸለይኩ ነው ያለው። ኪዳነ ምሕረት አፈምሽኝ ብዬ ጸለይኩ አልተሳሳኩ፣ እንደዛ ነው ያለው ይመስለኛል። እና ማለት በቃ ወደዚህ ማለት የሰው ፍቅር እንዲኖረው ምናምን ሲፈልግ ነበረ ፌመስነቱን ምናምን። እና ከዛ በኋላ ነው ቪዲዮችን መስራት ጀመረ እንግዲህ የህዝብ ፍቅር ነው በቃ እንደምትመለከቱት፣ የህዝብ ፍቅር ነው። በጣም ከሱ የማይተናነሱ ልጆች ነው ያሉት ከሱ ጋር በዚህ አሁን በኮሜዲ ስኪት ላይ በጣም በጣም ብዙ ልጆች ነበር የነበሩት። ግን እንግዲህ እግዚአብሔር ጸጋና ሞገስ ሲሰጣቸው እንደዚህ ነው። እና እርግጠኛ ነኝ አንድ ቀን የምታገኙኝ ይሆናል። እና ለመጀመሪያ ያሰባችሁ ልጆች ዩቲብም ቲክቶክም በቃ ቀጥታ መጀመር ነው፣ ባላችሁ ነገር መጀመር ነው። የግድ ካሜራ ምናምን ሊኖራችሁ አይገባም። ባላችሁ ነገር መጀመር ነው እላለሁ። እና ይህንን ምክር በዛው ላስተላልፍ ፈልጋለሁ። ከዛ እግዚአብሔር አንድ ቀን ያገናኘናል። አደ ቀጣዩ ቪዲዮ ስንሄድ ቀጣዩ ቪዲዮ እንግዲህ ከዛ በኋላ አነጋጋሪ የነበሩ ጉዳዮች ነበሩ። የስላሃዩቲና በርጠሚዮስ በሚሸለምበት ሰዓት ማለት በጣም ተሰምቷት ነበር። አልተመቻትም ምናምን አይነት ሞመንት አይነት ነገር ነበረ የተባለው እና ያንን እውነታ አብረን እስኪ

እስናፕ እየወሰደ ነበረ ቤኪ ማለት ነው። ከዛ ግን እንዲላ ይሁን እጂ አወራጫሉ ምናምን ቪዲዮ ላይ ማለት ነው። ከዛ አብሽን አስደበራት ስላሸነፈ ነበር ጠይቁ ታላም ስክሪን ሪካርድ ነው ያየሽ። አው ሪካርድ ምን እንደተመለከት ነው ከራሳ የሰማ ነው። ቪዲዮም እውነት ለማውራት ፉቴጁን ካየ ነው እንደዚህ አይነት ሞመንት ነበረ ማለት ቤኪ ሲቀርጻል ነበርና አትቀረጸኛ አይነት ነገር ነበር ግን ያው ማንም ሰው ቢሆን እዛ ጋር ሲሄድ ከዛ እንትኖች ውስጥ እሸለማለሁ ብሎ ነው የሚሄደው፣ እና ተወዳድረው ተፎካክሮ ማለት ነው። ስለዚህ ያው ሊሰማ ይችላል ባለማሸነፉ። ግን ደግሞ እንደዚህ የሚደብራታል ይከፋታል፣ አይነት ነገር ይሰማታል ብዬ አላስብም። ቪዲዮን እንዳያችሁት ነው እና ይህንን እላለሁ። ወደ ቀጣዩ ደግሞ እንሄዳለን። ልክ እሺ፣ እንግዲህ ቀሪ ፕሮግራም አለ። መልካም ጊዜ ሰውዬ አዋርድ ላይ መጥቶ አዋረደን። የቲክቶክ አዋርድ ሽልማት ላይ መጥቶ ምን እንደሚሰራ በማይታወቅ መልኩ ግራ አጋብቶን ግርግር አድርጎት እንደምትለውት እዚህ ጋር ይሰግዳል። ምን አይነት አክት እንደሚያሳይም ግራ ነው የሚያጋባው። ብቻ እንዳለ መድረኩን ተቆጣጠረው ትርምስ ምሱንም አወጣው ማለት ይቻላል። እና ይህ ሰውዬ ግን ጤነኛ አይመስለኝም። ለማንኛውም እስኪ ስለዚህ ሰውዬ የምታውቁትን በሙሉ ኮሜንት አድርጉኝ። ፍቅር ሲዝም ነው የምትሉት እስኪ ኮሜንት አድርጉልና ትንሽ ጋር አጋብቶኛል። እውነት ለመናገር ምን አይነት እምነት እንደሚከተልም አላውቅም። ለማንኛውም ነገሮች መካከል አንደኛው የዚህ ሰው የጉዳይ ኤኒዌይስ ኤቭሪባዲ ኮሜንት አድርጉልኝ። አነጋጋሪ ለመሆን እንግዲህ ሁሉም እንደዚህ ነው እና ይህን ነገር ህዝቡ ዝም ብሎ በያዩ አሪፍ ነው እላለሁ። እንግዲህ እውነት ለመናገር እዚህ ዘርፍ ውስጥ በጣም ብዙ ላይቭ ስትሪመሮች አላችሁ። እንግዲህ ወደሚጠበቀው ደርሰናል። ሁላችሁም እርግጠኛ ነኝ የምጠብቁት የምትጠብቁት ይሄ ነውና ማን አሪፍ ላይቭ ስትሪመር ይመስላችኋል? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። ከዚህ በመቀጠል የላይቭ ስትሪመር እጩዎችን ተመልክተን እንመለሳለን። የ2023 ምርጥ የላይቭ ስትሪሚንግ እጩ ተወዳዳሪዎች ናሆም ፎንቲ፣ ጆን ዳኔ፣ ጃኒ ኦፊሻል፣ ፊዮና

እንግዲህ ህዝቡ ናሆም እያለ ነው። እናንተ ማንን ትላላችሁ? አብረን ምናምን ይሆናል። እስኪ ጓግቻለሁ ይህንን ለማየት አቶ ሶለን፣ ከባድ ነው ይህንን መጥራት እያሉ ነው። በነገራችን ላይ ይህንን ሽልማት ለመሸለም ስናስብ የህዝብ ቦትና የዳኞች ኢንፑት ነበረበት። ውጤታቸው በጣም ተቀራራቢ ነው። ሁሉም ላይቭ ላይ ያዝናኑናል

ናሆሜን ጠብቄ ነበር ግን አልጠበኩም። እኔ ብቻ ናሆሜ ያሸንፋል ብዬ ነበር። እንግዲህ አልተሳካም። አቶ ሶለን ሳይሆን ራቼ ፍራቼን ከናሆም ፎንቲ ጋር ነው አይደለ? ብዙዎቻችሁ እንዴት ነው ያለው ስሜት? ምናልባት ባለ ጊዜ ስለሆነ ስቀልዳችሁ ነው። ለማንኛውም እኔንም እስር ቤት አስገቡኝ ያሏችሁ ደግሞ ያው

የናሆሜን በዛ የነበረው እንትን ሞመንት ላይ እንግዲህ ሰው ናሆሜ ናሆሜ ሲል ነበረ፣ እና አብዛኛው ሰው የጠበቀው ናሆሜን ነበረ ሲመስለኝ። እስኪ ያንን ፉቴጅ አግኝቼዋለሁ፣ አብረን ብዙ ሰው የጠበቀው ናሆሜን ነበር። ሰው ናሆሜ ያለ ጆን ግን ቤስት ጓደኛ ከሁሉ ነገር አንፃር ቲክቶክን ቲክቶክ ያስመሰለው እና እስኩ ደግሞ ለሁላችሁም ያለውን ሪስፔክት ከግምት ስታስገባ ይ ያህል እሱን ለማየት የሚጠብቀው ሰው አንደኛ አስበው፣ ሁለተኛ ለየአንዳንዳችሁ የምትሉትን ነገር እንዴት እንዴት ሆኖ እንደሚያደርግ አስበው። የትኛው ቲክቶክ እንደና ትእዛዛችን ተቀብሎ ሲሸነፍ እንደዛ አፈር ድም ይበላላችሁ። ወይ የትኛውንም ብታመጣ በቃ አሁን ናሆም ፎንቲ ብለ ብትፈልግ ምን ያህል ቪዲዮዎችን ታያል? ኖርማል እንደዚህ ሪከርድ ተደርገው የሚለቀቁትንና እኔ እንጃ ከምን አንፃር እንዴት አይተውት ሽልማቱን ለሌላ ሰው እንደሰጡት እንጃ። ግን የኔ 100% አሸናፊ ናሆም ፎንቲ ነው። ደግሞ አንድ ቀን ይገባለት መሸለማችን አይቀርም። ዛሬም ባይሆን ከምን ጠብቀን ሰፕራይዝ ማድረጋችን እኛ ራሳችን እንሸለመዋለን። ናሆም ይገባው ነበረ፣ እንግዲህ አልተሳካም፣ ምንም ማድረግ አይቻልም። ያው እንግዲህ ይህን ፉቴጅ እንደምትመለከቱት ናሆምም ደንግጧል ብቻ ይመስለኛል። እሱ መሆኑን አምኖበት እየጠበቀ ያለ ይመስለኛል። ግን ተሳካ። በጣም ደንግጦ እየጠበቀ ነው።

እዚሁ ሸለሙ ማለት ጆን ዳሬ። አሁን ወደ ቀጣይ ቪዲዮ እንሄዳለን። ይህ ቀጣዩ ቪዲዮ እንግዲህ ናሆም እና የራቼን ላይቭ ቆይታ ሁኔታ ለማስታወስ ያክል ነው። ይህን ቪዲዮ ያዘጋጁት ዝም ብለው እዚህ ሁለቱ መኔ የማችኛል ግን ናሆሜን ጠብቄ ነበረ

ይመቻችሁ። የምር እኔ በጣም ነው የሚያዝናኑኝ ሁሉም ማለት ነው። እነዚሁንም እነሱ የሚያዝናኑኛል፣ ግን ያው አንድ ሰው ማሸነፍ ግዴታው ነው። እራቸው አሸንፈዋል። ቪዲዮ እንሄዳለን። የመጨረሻው ቪዲዮ የናሆሚን ሪሚክስ ነው መጋብዛችሁ።

እንግዲህ ሲሳይ ቪዲዮ ይህን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ይሄ ቪዲዮ ከተመቻችሁ ላይክ አድርጉ፣ ላይክ አድርጉ። ሐሳብ፣ አስተያየታችሁን ኮሜንት ላይ አስቀምጡ። ይሄ ቪዲዮ ሰውን ያዝናናል ብላችሁ ካሰባችሁ ሼር አድርጉልኝ። አመሰግናለሁ። ኢትዮጵያ ለዘላለም ነው።